በደንበኞቹ ዘንድ አንቱታን ያተረፈው ቴምር ሪል ስቴት በዲፕሎማቶች መንደር በሆነችው ሳር ቤት ቫቲካን ኤምባሲ አካባቢ ላይ አራተኛውን ሳይት ይዞሎት ብቅ ብሏል። ለኢንቨስትመንት ቢሉ ለመኖሪያ ተመራጭ በሆኑ ቦታዎች ሳር ቤት፣ እንዲሁም አዋሪ ሳይቶቻችን ላይ ያለምንም የዋጋ ጭማሪ በኢትዮጵያ ብር ተዋውለው አሁኑኑ የቤት ባለቤት ይሁኑ። ባለ ሁለት መኝታ ከ17 ሚሊዮን ብር ቅድመ ክፍያ ጀምሮ ባለ ሶስት መኝታ 23 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ ያደረግን መሆኑን ስንገልጽ ነው በታላቅ ደስታ ነው። ለበለጠ መረጃ በ09 72 75 0375 ሃሎ ብለው የቢሮ እንዲሁም የሳይት ቀጠሮ ማስያዝ ይችላሉ። ተምር ፕሮፐርቲስ። እሺ ተመልካቾች እንዴት ናችሁ? ከቅርብ ጊዜ ወዲህ በጣም ብዙ ጊዜ የሚነሳ ዜና ሆኗል። ኢትዮጵያ የወደብ ጥያቄ አላት። ያው ድሮም አለ ግን አሁን በጣም በሰፊው አለ። የቀይ ባህርን አክሰስ ማድረግ ትፈልጋለች ኢትዮጵያ እና ይሄ በምክር ቤትም ሲነሳ ሰማለሁ፣ በዜናዎችም ይሰማል እና በሁለት መንገድ ነው ሊገኝ የሚችለው። አንደኛው በድርድር ነው። ኢትዮጵያ መንግስት በድርድር የወደብ አክሰስ ለማግኘት ጥያቄ ማቅረቡና አሸማግሉን የሚል ለተወሰኑ ሀገራቶች ጥሪ መቅረቡ ሲቀርብ ነበር በምክር ቤት። ሁለተኛው ደግሞ እንግዲህ ኤርትራም እንደ ስጋት የምታነሳው ደግሞ ዝግ ያልሆነው ነው። አንዳንድ ሲናሪዮ የምንመለከተው ምንድን ነው፣ በሀይልም ሊሆን የሚችልበት እድል አለ የሚለው ነው። ስለዚህ ጦርነት ሊነሳብን ነው ትላለች ኤርትራ። ስለዚህ በሀይልም ወደቡን አክሰስ የማድረግ ሁኔታ ሊነሳ ይችላል የሚለው አንድ ያልተዘጋ ሲናሪዮ አለ። አሁን በሀይል ለማስመለስ ቢፈለግ ወይ ደግሞ ጦርነት ቢቀሰቀስ በሁለቱ ሀገራቶች መካከል ምንድንነው ኦፖርቹኒቲ ኮስት ሊሆን የሚችለው ምን ማለት ነው ኦፖርቹኒቲ ኮስት ማለት ግጭት ውስጥ ብትገባ ኢትዮጵያ ጦርነት ውስጥ ብትገባ ምን ታጣለች ምን ታገኛለች ወደ ቡን ስፔሲፊክሊ በመፈለግ ብትገባ ምን ታጣለች ምን ታገኛለች የሚለውን ጥያቄ በተወሰነ መልኩ ለመመለስ እንሞክር ሰርቴን ነው ማለት አይደለም ጦርነት ይነሳል ማለት ሳይሆን ነገር ግን ቢከሰት የሚለውን ጉዳይ ብናወራበት መጥፎ አይደለም መጀመሪያ ግን የተወሰኑ ኮንቴክስቶች ማየት ያስፈልጋል አንደኛው ምንድን ነው ኢትዮጵያ ወደብ የሌላት ሀገር ነች። እሱ መሠረታዊ ጥያቄ ነው። እሱ ብቻ ሳይሆን ከአንድ ሀገር ከጅቡቲ ላይ ኦልሞስት ከ95 ፐርሰንት በላይ የውጭ ንግዷ በየብስ ነው የሚከናወነው የጅቡቲን ወደብ ነው የምትጠቀመው። ለዚህ ወደብ ደግሞ በአመት እስከ ሁለት ቢሊዮን ዶላር ትከፍላለች፣ ወጪ አለባት። እነዚህ ኮንቴክስቶች በጣም መሰረታዊ ናቸው። ስለዚህ ጅቡቲ ላይ ያለ ጥገኝነት አለ ማለት ነው በሰፊው ከፍተኛ የውጭ ምንዛሬ በየአመቱ ማውጣት አለ። ደግሞ በፈለገችው ልክ ኢኮኖሚያን ለማሳደግ የሎጂስቲክ ኮስቷ በጣም ከፍተኛ ነው። እሱ ኮንቴክስቱን ማየት በጣም ያስፈልጋል። ከኮንቴክስቱ በመነሳት ደግሞ ኢትዮጵያ ያላት ዓላማ ደግሞ አለ። እሱ ምንድን ነው? ወደብ ማግኘት፣ በቃ ወደብ ማግኘት አለብኝ። የአሰብ ወደብ ሊሆን ይችላል፣ የምጽዋ ወደብ ሊሆን ይችላል። ወደብ አክሰስ ማድረግ አለብኝ የሚል አንድ ጥያቄ አለ። ኢኮኖሚ ደግሞ ለማሳደግ መፈለግ አለ። የንግድ ተደራሽነትን ለማሳደግ መፈለግ አለ። ደግሞ ጥገኝነትን ለመቀነስ መፈለግም አለ። ይሄ በሙሉ እያለ በሁለቱ ሀገራቶች መካከል ደግሞ አለመተባበር አለ እና ውጥረት አለ። ይሄ በጣም የቆየ ውጥረትና ያለመተባበር አለ። ስለዚህ በግጭት ይሄን ወደብ ለማግኘት ቢሞከር የሚኖረው ኦፖርቹኒቲ ኮስት ምንድን ነው? ግጭት የሚመጣ ከሆነ ምንድን ነው? ደግሞ ወደቡን አክሰስ ማድረግ ቢቻል ደግሞ የሚኖረው ኢኮኖሚያዊ እድል ደግሞ ምንድን ነው የሚለውን መጀመሪያ ኦፖርቹኒቲ ኮስቱን እንመለከት። ከዛ በኋላ እድሉን እንመለከታል። መጀመሪያው ግጭት ቢነሳ የጦርነት ወጪ በጣም ከፍተኛ ነው የሚሆነው። ኤርትራና ኢትዮጵያ ጦርነት ውስጥ ቢገቡ ወደቡ ምክንያት ሆኖ ከፍተኛ የሆነ የጦርነት ወጪ መኖሩ አይቀርም። ይሄ ከፍተኛ የሆነ ለጦርነት የሚደረግ ወጪ ከመሰረታዊ ወጪዎች እየተቀነሰ የሚመጣ ነው። ስለዚህ ሰው ኦፖርቹኒቲ ኮስት ነው። ሁለተኛው ግጭት ወይም ጦርነት ካለ አሁን እንግዲህ የአፍሪካ ቀንድ የራሱ ችግር ያለበት ነው። ስለዚህ የሎጂስቲክ እና የሽፒንግ ኮስቱ በጣም ከፍተኛ እንዲሆን ሊያደርግ ይችላል። እሱም ጫና ነው በራሱ ኦፖርቹኒቲ ኮስት ብለን ልንወስዶ እንይችላል። ጅቡቲ ያለው ውድ ሊሆን ይችላል። ምክንያቱም ቀጠናው ጤነኛ የማይሆን ከሆነ የኢንሹራንስም ጉዳይ ያለ፣ የንግድ ስርዓቱ በሙሉ ከፍተኛ ሊሆን ስለሚችል የሽፒንግ ኮስቱ፣ የሎጂስቲክ ኮስቱ ውድ እንዲሆን ሊያደርግ ይችላል። እዚህ ጦርነቱ ቀጥታ ያለበት ቦታ ሳይሆን ፖርት የምንጠቀምበት ቦታ ላይ ውድ እንዲሆን ሊያደርግ ይችላል። እንደ ፓይሬት እንኳን ይሄ የመርከብ ላይ እንኳን ፓይሬቶች ሲበዙ ሽፒንግ ኮስት በጣም ውድ ነው የሚሆነው። የሎጂስቲክ ኮስት በጣም ውድ ይሆናል። አማጽያኖች እንኳን ሲበዙ ማለት ነው። ይሄ ግጭት የሚነሳ ከሆነ እንደዚያ የተመሳሳይ ባህሪ ሊፈጠር ይችላል። ሶስተኛው የውጭ ምንዛሬ ጉዳይ ነው። የውጭ ምንዛሬ አቅርቦትን እየጎዳ ሊመጣ ይችላል። ምክንያቱም ጦርነት ከሆነ ብርም ነው የውጭ ምንዛሬ የሚያስፈልገው ነው ስለዚህ የሚሊቴሪ እና ለግጭት የሚሆኑ ለሚሊቴሪ የሚሆኑ ለመከላከል ሊሆን ይችላል፣ ለማጥቃትም ሊሆን ይችላል። ኢምፖርቶች በጣም እየጨመረው መምጣታቸው አይቀርም። ስለዚህ የውጭ ምንዛሬ ወጪን እየጨመረ የሚጣል የውጭ ምንዛሬ ወጪ እየጨመረ ከሆነ ሪዘርቭም እየቀነሰ መምጣቱ አይቀርም። ሶስተኛው ችግር እሱ ነው። አራተኛው የውጭ ዳንም እየጨመረ ሊመጣ ይችላል። ፈንድ የሚደረግበት መንገድ ነው የሚወስነው። ለምሳሌ እርዳታ ሊቀንስ ይችላል። ጦርነቱ ውስጥ ካለ አንድ ሀገር ረጂ ሀገራቶች የመጀመሪያው የሚወስዱት እርምጃ ማቆም ነው፣ እርዳታ ማቆም ነው። ብድር ለመስጠት ሰርቴን ያለመሆን ባህሪ ላይ ከፈለን ይችላል። ምክንያቱም ግጭቱ የሚያልቅበትን ሁኔታ መረዳት ስለማይችሉ የብድር ወለዶች ሊያድግ ይችላል። እሱ ድርድርንም አፌክት ሊያደርግ ይችላል። በተለይ ዕዳ ቅነሳ ላይ ያለ ድርድርንም ተጽዕኖ ሊፈጥርበት ይችላል። አምስተኛው ዲፕሎማሲያዊ ግንኙነቶችንም እንደ መሻከር ሊያመጣ ይችላል። እዚሁ ምስራቅ አፍሪካ ላይም ሊሆን ይችላል። ከሌሎች ሀገራቶች ላይም ሊሆን ይችላል። ከባለ ሀብቶች ጋርም ውጭ ካሉ ባለ ሀብቶች ጋርም ሊሆን ይችላል። ግንኙነቶችን ግጭት ሊፈጥር ይችላል። ግጭት ውስጥ የገባ የሚል በተለይ ኢትዮጵያ ፖርት ጠይቃን የመጣችሁ የሚለው በጣም እየገነነ የሚመጣ ከሆነ ዲፕሎማሲያዊ ጫናዎችን ሊፈጥርም ይችላል። ደግሞ ማዕቀብም፣ ስድስተኛ ማዕቀብም፣ መገለልም ሊያመጣ ይችላል። አንዳንዴ አይሶሌሽን የሚሉት ነገር አላቸው። ግን ማዕቀብም ደግሞ ሊኖር ይችላል። ጦርነት ውስጥ ናችሁ ብለው ማዕቀብ እዚህ ሀገር ውስጥም ግጭት ሲሆን ማዕቀብ የመጣል አይነት ልምምዶች አሉ። በተለይ ኢትዮጵያን እንደ ግጭቱን አስነሳች የሚል አይነት ባህሪ እየፈጠሩ ከመጡ በተለይ ኢትዮጵያ የጸጥታው መደፍረስ ምክንያት ነች ብሎ የሚያምኑ ከሆነ ማዕቀብ እንዲመጣ ሊያደርግ ይችላል። ይህ ኦፖርቹኒቲ ኮስት ነው። እንደው ሰባተኛ ከተመለከትን ኢትዮጵያና ኤርትራ እንኳን ግጭት ውስጥ የሚገቡ ከሆነ ድንበር አካባቢ ላይ ያለ ክልል የትግራይ ክልልን ብንወስድ የአፋርም ክልል ሊሆን ይችላል ውስጣዊ አለመረጋጋቶች እየጨመሩ እንዲመጡ ሊያደርግ ይችላል። እየሰፋ የሚመጣ ከሆነ ድንበር ላይ ስላሉ ማለት እሱም ችግር ነው፣ በራሱ ኦፖርቲኒቲ ኮስት ነው። ስምንተኛው ይህ ግጭት ሲነሳ በተለይ የውጭ ከተኛ ኢንቨስትመንትን አፌክት ሊያደርግ ይችላል። እዛ አገር ግጭት አለ፣ ስለዚህ ለጊዜው ኢንቨስት አላደርግም ሊሆን ይችላል። አገር ውስጥ ያሉ ባለሀብቶችን መተማመንም እየቀነሰ ሊመጣ ይችላል። ግጭት ያለበት ኢኮኖሚ አንሰርቴኒቲ ስለሚጨምር ማለት ነው። እሱም ኦፖርቹኒቲ ኮስት ነው። ዘጠነኛው እንግዲህ ጦርነትና ግጭት የሚሆን ከሆነ መሰረተ ልማት መውደሙ አይቀርም፣ የሰው ኃይል መውደሙ አይቀርም። ኢቨን መልሶ ለመገንባትም የሚኖረውን ኮስት በጣም ውድ እያደረገ ይመጣል። ግጭት የዚህን እና ጦርነት የዚህን ያህል ኦፖርቹኒቲ ኮስት እንዳለው ይታወቃል። አስረኛው አሁን ኢትዮጵያ ወደብ አክሰስ አደርጋለው በሚለው ፍላጎቷ በድርድር የማይሳካ በሰላማዊ መንገድ የማይሳካ ወደ ሆኖ ግጭት የሚወልድ ከሆነ ጅቡቲም ያለው ኮስት ውድ እንዲሆን ሊያደርግ ይችላል። በቃ ጦርነቱ ጅቡቲ ለወደብ የምታስከፍለውን ክፍያ ውድ እንድታደርግ ሊያደርጋትም ይችላል። ይህ አንዳንድ መልቲፕሌየር ኢፌክትም ሊፈጥር ይችላል። እነዚህ ኦፖርቹኒቲ ኮስቶች ናቸው። ነገር ግን በድርድር የሚሆን ይሄ አሁን ድርድር የሚመከረው ለዛ ነው። በድርድር ግን ወደቡ ማግኘት የምትችል ከሆነ ደግሞ ምን አይነት እድሎች አሏት የሚለውን ደግሞ መመልከት በጣም አስፈላጊ ነው። አንደኛው አመታዊ የወደብ ወጪዋን ለጅቡቲ ብከፍለውን እንድትቀንስ እድል ይሰጣታል። አሁን እስከ ሁለት ቢሊዮን ዶላር ነው በየአመቱ የምትከፍለው። ሃምሳ ፐርሰንት እንኳን መቀነስ ብትችል አሁን በጅቡቲ የሚገባው ለምስራቅ እና ለደቡብ አካባቢ ቢያገለግል እና ለመሃል ከተማ ቢያገለግል ለሰሜኑ ያለውን ደግሞ አቅርቦት የኤርትራ ወደብ ሊያገለግል ይችላል በሰላማዊ ማግኘት የሚቻል ከሆነ ማለት ስለዚህ 50 ፐርሰንት እንኳን የወደብ ወጪ ብትቀንስ በየአመቱ አንድ ቢሊዮን ዶላር ሴፍ ታደርጋለች ከጅቡቲ ክፍያ አትሊስት 50 ፐርሰንት እንኳን ከተባለ ማለት አስቡት ከጅቡቲ የሚመጣ የአፈር ማዳበሪያ ጎንደር ለመድረስ የሚያቋርጠውን መንገድ ተመልከቱ ነገር ግን በኤርትራ በኩል አክሰስ የሚያገኝ ከሆነ ኤርትራ ድንበር ጅቡቲ ማለትና ከኤርትራ ድንበር ጎንደር ማለትና ከጅቡቲ ጎንደር ማለት ሁለቱ የተለያዩ ናቸው ስለዚህ ሀገር ውስጥ ያለውን የሎጂስቲክ ኮስት እንዲቀንስ እድል ይፈጥራል ፍጥነትም እንዲጨምር ያደርጋል ይሄ በሙሉ እድል ነው ኦፖርቹኒቲ ነው ኦፖርቹኒቲ ኮስት ሳይሆን ኦፖርቹኒቲ የኢትዮጵያ ኤክስፖርት አቅም ደግሞ እንዲያደግ እድል ይሰጣል አሁን እድል አላት ማለት ነው ሁለት ፖርቶችን አክሰስ ማድረግ ትችላለች የጅቡቲን በግዢ ቢሆንም ደግሞ ከኤርትራ የምታገኘው ፒስፉሊ በሆነ መንገድ የምታገኝ ከሆነ ኤክስፖርት አቅሟ እንዲያድግ ያደርጋል። ሎጂስቲክ ኮስቷ እንዲቀንስላት ያደርጋል። ለምሳሌ ጎንደር ያለ የሰሊጥ ምርት በማዕከል ገበያ ውስጥ አልፎ በጅቡቲ ከሆነ የሚወጣው ኮስቱን አስቡት። ነገር ግን በኤርትራ በኩል መውጣት የሚችል ቢሆን ኤክስፖርት ማድረግ የሚችል ከሆነ የሎጂስቲክ ኮስቱ ይቀንሳል። ይሄ ኦፖርቹኒቲ ነው። እንግዲህ ኢትዮጵያ በአፍሪካ ቀንድ ያላትን የንግድ ተሳትፎ በምስራቅ አፍሪካ ያላትን የንግድ ተሳትፎ በጣም ያሳድግላታል። በቀጠና ያላትን አቅም ነው የሚያሳድገው። ኢኮኖሚካል ብቻ ሳይሆን ፖለቲካል አቅምም እያሳደገ ይመጣል። ይህ በሙሉ ጥቅም ነው። ጥገኝነቷንም ሊቀንስላት ይችላል። አሁን ጅቡቲ ላይ ያላት ጥገኝነት ከፍተኛ ነው። ጅቡቲ ሞኖፖሊ ፓወር ስላላት ፕራይስ እሷን የሴት የምታደርገው ነገር ግን ሌላ ፖርት አክሰስ የምታደርግ ከሆነ ኢትዮጵያ ጅቡቲ ላይ ያለ ጥገኝነት ይቀንሳል። ኢቨን ፕራይስ ላይ ራሱ ነጎሸት እንድታደርግ እጅ እድል ይሰጣታል። ይህ ጂኦግራፊክ ፕሪዝን የሚባለው ጂኦግራፊክ ፕሪዝን የሚባለው ነገር አለ ከማጣት የሚመጣው ችግርን እንድትቀንስ እድል ይሰጣታል። ጠቅላላ ሀገራዊ ምርትም እንዲያድግ ያደርጋል። አንዳንድ አንዳንድ ጥናቶች ላይ የሚያሳዩ እስከ 25 ፐርሰንት የፖርት አክሰስ ማግኘት ጠቅላላ ሀገራዊ ምርት ላይ እድገት እንዲያመጣ እድል ይሰጣል። ኤክስፖርት አቅምን በከፍተኛ ሁኔታ ለማሳደግ እድል ይሰጣል። ይሄ ኦፖርቹኒቲ ነው። ስለዚህ ነው የኢትዮጵያ ኢኮኖሚ የፖርት አክሰስ ማግኘት አለበት። ነገር ግን በተሻለ መጠን፣ በድርድር በሰላማዊ መንገድ የሚያገኝበት ሁኔታ ከተፈጠረ በጣም ጥሩ ነው የሚባል ሪኮመንዴሽን የሚቀርበው ለዛ ነው። ግን ግጭት የሚነሳ ጦርነት የሚነሳ ከሆነ ኦፖርቹኒቲ ኮስት ይኸው ጦርነት የሚወልደው ነገር አይጠፋምና፣ ስለዚህ በድርድር በሰላማዊ መንገድ ኢትዮጵያ ኢኮኖሚ ማግኘት የሚችል ከሆነ ብዙ ማትረፍ እንደሚችል ሀሳብ ለመስጠት ነው። ብዙ ጥያቄ ስለሚመጣ ነው። ማንኛውም ሀሳብ አስተያየት ካላችሁ እዚ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።